አላሁ አክበር! አላሁ አክበር! አላሁ አክበር! በኢትዮጵያ እስላሚክ ታሪክ ውስጥ የመጀመሪያው። ከዚህ በኋላ እንግዲህ የፈለጋችሁትን የፈትዋ ጥያቄ ትጽፍ ውለታላችሁ፣ በቀጥታ መልሱን ያስቀምጥላችኋል። ማለት ደግሞ ክፍያ የለውም ሙሉ መሆኑን

በጣም አስደሳች የሆነ ልዩ ሰርፕራይዝ ነው ይዤላችሁ የቀረብኩት። ዛሬው ከሌሎቹ ይለያል፣ እመኑ ነው ምላችሁ። በኢትዮጵያ እስላሚክ ታሪክ ውስጥ የመጀመሪያው ችግርን የፈታ ልዩ የቴክኖሎጂ ውጤት ይዤላችሁ ቀርብ ያለው ማለት ነው። በኢትዮጵያ ልጆች፣ በእህቶቻችን፣ በወንድሞቻችን ጀግና በሆኑ ልጆች የተሰራ ልዩ የቴክኖሎጂ ውጤትን ወደ እናንተ ማቀርብላችሁና ማለት ነው። በነገራችን ላይ ይህ ቪዲዮ ስፖንሰር አይደለም፣ ያስተዋወኩላችሁ አይደለም፣ ከፍለውኝም አይደለም። ግን በጣም ስለተመቸኝና ብዙዎቻችሁ ብትጠቀሙበት በጣም ታተርፉበታላችሁ ብዬ ስላሰብኩ ነው። ወላሂ ነው የምላችሁ ማንም ከፍሎኛል የሚሆን ቪዲዮ እየሰራሁት ያለሁት ለምን? ልጆቹ መበረታታት አለባቸው። እኛ ካላበረታታናቸው፣ ሌላ ማንም የበረታታቸው አካል የለም። ስለዚህ ይህንን እነሱ በነፃ ነው የሰሩት፣ እኔም ደግሞ በነፃ ነው የማስተዋውቅላቸው ሊላህ ብዬ ማለት ነው። በእናንተ ትጠቀምበታለሁ በአላህ ፈቃድ ኢንሻአላህ። ለማን ይወርተልካችሁ እቺ ሰርፕራይዙ ከመጀመሪያ በፊት ሁላችሁም ቪዲዮን ግን ላይክ፣ ላይክ፣ ላይክ፣ ላይክ ሼር ማረጋችሁ እንዳትረሱ። እናንተ እንደተጠቀማችሁበት ሌላውም ወንድሞቻችሁ እህቶቻችሁ እንዲጠቀሙበት አሁኑ ላይክ ሼር ማረጋችሁን እንዳትረሱ። በቀጥታ ወደ ሰርፕራይዝ ቪዲዮዋችን የምንገባ ይሆናል ማለት ነው። ወደ ቪዲዮ ውድ ተመልካቾች እንግዲህ የዛሬው ልዩ ሰርፕራይዛችን የሚሆነው ምንድን ነው? በኢትዮጵያ ኢስላሚክ ታሪክ ውስጥ የመጀመሪያው ችግር ፈቺ የብዙዎቻችሁ ችግር ምንድን ነው ከተባለ ስልክ እየደወላችሁ ፈትዋ ትጠይቁ ነበረ። ላይፍ ተቀምጣችሁ ከሳውዲ አረቢያ ወደ ኢትዮጵያ ትደውላላችሁ፣ ካርድ ይቆጥራል፣ ምናምን ብዙ አይነት ችግሮች አሉ። በተለይ ፈትዋ ለመጠየቅ በጣም ትሳቀቃላችሁ። አንዳንድ ጊዜ ከላይ ደዊ ብጠይቅ ስሜን በጠቅስ ያጋልጠኝ ሆና ምናምን፣ ያው የግል ወይም ፕራይቬሲ የሆኑ ፈትዋ ጥያቄዎች የምትመጠይቅ ፈልጋችሁ ሰው ፈርታችሁ የምትዋዋቸው ብዙ ነገሮች እንዳሉ እናውቃለን። አልሐምዱሊላህ ረብል ዓለሚን ከዚህ ቀደም ሙሰላ አፕሊኬሽን የሰሩ ወይም ያዘጋጁ ወንድሞቻችን፣ አሁን ደግሞ እዛው ሙሰላው ላይ በጣም አስገራሚ የሆነ ነገር ጨምረው ይፋ አድርገውታል ማለት ነው። ይህ ቴክኖሎጂ ውጤት ምንድነው የሚሆን ነገር፣ አሁን በቀጥታ አወራረዱን ምን ይመስላል፣ እንዴት አድርጋችሁ የምትጠቀሙት ይሄስ፣ የፈትዋው ጉዳይ ከማንጋ ይገናኛል እንዲሁም ደግሞ ዋቢ ያደርጉ ወይንም ደግሞ እንደ መርጃ አድርጎ የሚጠቀመው የትኛውን አካል ነው የሚለውን ነገርም እሱን የምንመለከትና ምንዳስሰ ይሆናል ማለት ነው። ውር ተመልካቾቼ ይህን አፕሊኬሽን ስትጠቀሙ ክፍያ የለውም ሙሉ መሆኑ በነፃ ነው። ከፕሌይ ስቶር ገብታችሁ አውርዳችሁ እንዲሁም ደግሞ ስልካችሁም ላይ ፈትዋ ስትጠይቁ የሚያስከፍል ነገር የለውም። ይሄ በጣም ለብዙዎቻችን የምች የሆነ ነገር ነው ብዬ አስባለሁኝ። ውጭ ያላችሁም ሀገር ውስጥ ያላችሁም በነፃ ነው የምትጠቀሙት። እንዲሁም ደግሞ ፈትዋ ስትጠይቁ የፈለጋችሁትን ፈትዋ በፈለጋችሁበት ቦታ ማንም ሁኔታ ሆናችሁ መጠየቅ ትችላላችሁ ማለት ነው። ኤኒዌይስ ፕሌስቶር ላይ ቀጥታ ስክሪን ላይ እንደምትመለከቱት ፕሌስቶር ላይ ትገባላችሁ። ከዛ ሙሰላ እኔ በጻፍኩት መሰረት እዚህ ጋር ይታያችኋል። ሙሰላ ብላችሁ ትጽፋላችሁ ማለት ነው። ይቺ ምልክት ሌላ አደለችም፣ ሎጎዋ ወይም ምልክቷ ይችናት። በቀጥታ እሷን ክሊክ አድርጋችሁ ኢንስቶል ታደረጓታላችሁ ማለት ነው። እንደምትመለከቱት በመጫን ላይ ይገኛል ማለት ነው። እያያችሁት አይደል? ኢንስቶል ታደረጉታላችሁ። ኢንስቶል ካደረጋችሁት በኋላ በቀጥታ ምን ነው የሚላችሁ? ኦፕን ነው የሚላችሁ ወይም አፕሊኬሽኑን ልክፈተው ወይ ነው የሚለው። አዎ ክሊክ ታደርጉታላችሁ፣ ኦፕን ታደርጉታላችሁ ማለት ነው። ኦፕን አድርጋችሁ በቀጥታ እስክሪን ላይ እንደምትመለከቱት ሙሶላ አፕሊኬሽን ከፈተ ማለት ነው። ሙሶላ አፕሊኬሽን ራሱ ከዚህ ቀደም በጣም ብዙ ፊቸሮችን ወይንም ብዙ ለየት ለየት ያሉ ነገራቶችን ማህበረሰቡ፣ ሙስሊሙ ማህበረሰብ ሲያገለግል የነበረ ነው። ለምሳሌ የሆነ አካባቢ መስጊድ ፈልጋችሁ አካባቢው ላይ አዲስ ከሆናችሁ ወይም እንግዳ ከሆናችሁ የትኛውም ቦታ ላይ ሆናችሁ መስጊድ ያለበትን ኤሪያ በቀጥታ ይጠቁማችኋል ማለት ነው። ኤግዛምፕል ቦሌ አካባቢ ሄዳችሁ ሰፈራችሁ ቤተል ከሆነ ቦሌ አካባቢ መስጊድ የት ነው ብላችሁ ሰው መጠየቅ አይጠበቅባችሁ ሙሰላ አፕሊኬሽን ሲከፍቱት በቀጥታ የት የት አካባቢ መስጊድ እንዳለ ያሳያችሁ ነበር አሁን ደግሞ እኒሁ ሙሰላ አፕሊኬሽን ያዘጋጁ ወንድሞቻችን እዛው ላይ እንዳለ ኤአይ ጨምሮበታል ማለት ነው ኤአይ ፌቸር ጨምሮበታል በእሱ ኤአይ አማካኝነት የፈትዋ ጥያቄዎችን ሙሉ በሙሉ በየታችሁ ተቀምጣችሁ በነፃ መጠየቅ ትችላላችሁ ማለት ነው አሁን ዛሬ የምንመለከተውም በኢትዮጵያ ኢስላሚክ ታሪክ ውስጥ ከፍተኛ ችግር የሆነው የፈትዋ ጉዳይ ነው አለ። ያንን ደግሞ የፈትዋ ችግር ሊቀርፍ የሚችል ቴክኖሎጂ አዘጋጅተዋል። ሙሰላ ኤአይ የሚባል ፌቸር ማለት ነው። እስክሪን ላይ እንደምትመለከቱት ይህ ፌቸር አሁን ለዛሬው ሰርፕራይዛችን ነው ማለት ነው። አሁን በቀጥታ ከፍተዋል ማለት ነው። እንደምትመለከቱት እዚጋ ሴቲንግ ላይ ኮርነር ላይ ሶስት ምልክቶች አላች። እሷን ክሊክ ስታደርጓት እነዚህ ምልክቶች ይመጡላቸዋል ማለት ነው። እኛ የምንፈልገው በዋነኘት ምንድን ነው ሙሰላ ኤአይ ወይንም ፈትዋ አገልግሎት የሚሰጠውን እንትን ነው የምፈልገው ማለት ነው፣ አፕሊኬሽን ነው። ስለዚህ ሙሰላ ኤአይ የሚለውን ነከዋለ ማለት ነው። ክሊክ አድርጋችሁ ትከፍቱታላችሁ። ክሊክ አድርጋችሁ ስከፍቱት በቀጥታ ምን ያመጣላችኋል? አሰላሙ አሌይኩም ይላችኋል ማለት ነው። ምንድን ነው ማገዛችሁ፣ ምንድን ነው ልመልስላችሁ የምፈልገው ምናምን የሚለውን ነገር ያመጣላችኋል። ከዚህ በኋላ እንግዲህ የፈለጋችሁትን የፈትዋ ጥያቄ ትጽፉለታላችሁ። በቀጥታ መልሱን ያስቀምጥላችኋል ማለት ነው። አሃ፣ እዚህ ጋር እንደሚነሳ ጥያቄ አለ፣ ማን ነው መልሱን ይመልስልን የተሳተ መልስ ቢመልስስ እንዴት ነው የምናውቀው? የሚሉ ጥያቄዎች በእርግጠኝነት እንደሚነሱ አልጠራጠርም። እኔም ጉዳዩን በደንብ አጣርቼ ከየት ነው መልስ የሚያመጡት፣ ምናምን የሚሉ ነገራቶች፣ በአጠቃላይ እኔም ፐርሰናል ማወቅ ስለምፈልግ አጣርቼ እነሱንም ዋናዎች ማዘጋጆች ጋር ተደዋውለን ነበር እና በቀጥታ የመለሱልኝ መልስ እንዲሆን የሚል የተመለከትኩትም ይህ የዛድ አካዳሚ መስራች የሆኑት የሼህ መሐመድ ሙነጅድ አላህ የጠበቃቸውና የእሳቸው ከእሳቸው ነው ሙሉ ሙሉ ፈትዋውን የሚወስዱ ማለት ነው። ሼህ መሐመድ ሙነጅድ ማን ናቸው ካላችሁ ስክሪን ላይ የምትመለከቷቸው ናቸው። ዛድ አካዳሚን በጣም ይታወቃል። ዛድ ቲቪ አለው፣ ቴሌቪዥን ጣቢያ ሁሉ አለው። በሳውዲ አረቢያም በጣም ይታወቃል። ከእሳቸው ነው የእሳቸው ፈትዋ ቢሳይት አለ። ሙሉ በሙሉ ፈትዋውን ከዛ ነው የሚወስደው ማለት ነው። በአማርኛ ነው የምትጠይቁት በአማርኛ ነው የሚመለስላችሁ። ሀታ በእንግሊዝኛም ከፈለጋችሁ በእንግሊዝኛው ጠይቅ ትችላላችሁ። ነገር ግን አብዛኛውን ያው እያናገርኩኝ ያለሁት ወይም እናንተ አማርኛ ምጽፉ ስለሆናችሁ ወይም የምትናገሩ ስለሆናችሁ በአማርኛ ፈትዋዎቻችሁን ብትጠይቁ ሙሉ በሙሉ መልሱ በአማርኛ ታገኛላችሁ ማለት ነው። እዚህ እስክር ላይ ለምሳሌ አንድ ጥያቄ ልጠይቀው፣ ኤግዛምፕል ሕፃን ልጅን ማጠብ፣ ለምሳሌ ሕፃን ልጅን ማጠብ ዱ ያስፈታል ወይ? መመልከቱ ስክሪን ላይ ማለት ነው። የመለሰ ላይ መልስ እንደምትመለከቱ ስክሪን ላይ አስቀምጧል ማለት ነው። ወዶን እንደሚያስፈታ ለምን እንደዛ እንደሆነ አጠቃላይ ዲቴል ሙሉ በሙሉ አስቀምጦታል። ከዛ ዋቢ አድርጎ ወይንም ደግሞ መልሱን ከየት እንደመጣ በቀጥታ ያስቀምጥላቸዋል። ወዴት ነው የሚወስድን? ወደ ሼህ መሐመድ ሙነጂድ ዌብሳይት ወይንም ደግሞ ኢስላሚክ ፈትዋ ድህረ ገጽ ነው ቀጥታ የሚወስደው። ይሄ ዓለም አቀፍ የሚታወቅ ድህረ ገጽ ነው፣ ዌብሳይት ነው። ሼክ መሐመድ ሙነጂድ ያቋቋሙት የዛድ አካዳሚ ማለት ነው። ከዛን የሚወስደው ማለት ነው። ስለዚህ የፈለጋችሁትን ፈቷ ጠይቁት። መልሱን በቀጣይ ያስቀምጥላችኋል ማለት ነው። በእርግጠኝነት እንደተደሰሳችሁና እንደጠቀማችሁም አልጠራጠርም። እኔ በነፃና ያስተዋወቅኩት ተከፍሎኝ አይደለም። እናንተም ደግሞ ለምትወዷቸው እንዲሁም ደግሞ በቃ ይሄን ነገር ይጠቅማችኋል ብላቸው የምታስቧቸው ወንድሞቻችሁ ቪዲዮን ሼር አድርጉላቸው፣ ይጠቀሙበት። በጋራ እናገኛለን ማለት ነው። እንሻላ ውድ ተመልካቾች እንግዲህ ስለዚህ አጠር ባለች ቪዲዮ በዋነኝነት እንግዲህ የዛሬውን ሰርፕራይዝ ቪዲዮችንን ተመልክታችኋል ብዬ አስባለሁ ማለት ነው። ሀቂቀ ነው የምላችሁ፣ በጣም ብዙ እህቶች በተለይ በአረቡ ዓለም ላይ ያሉ ይቸገራሉ ፈትዋ ለመጠየቅ። አንዳንድ ጊዜ ፈትዋ መጠየቅ ፈልጋችሁ የምትፈሩበት አጋጣሚ አለ። ለምሳሌ ጥያቄውን ብጠይቅ ያ ጥያቄ በአደባባይ ቢጋለጥስ? ማንነትኝ ሳልገልጽ መጠየቅ ብፈልግስ? ስለ ትዳር አሉ ጥያቄዎች አሉ ስለ ልጆች አለ። በተለይ ሴት ስትሆናችሁ ደግሞ ከሴትነት ጋር የተገናኙ ጥያቄዎች ይኖራሉ። እነሱ እነሱ ሁሉ በአማርኛ መጠየቅ ትቻላችሁ። ራሱ ሙሉ በሙሉ ዲቴል ከሀስከፐ ያስረዳችኋል ማለት ነው። እንደነገርኳችሁ የሚያስፈራ የሚያስጨንቅም ነገር የለውም። ቀጥታ ፈትዋውን ከየት እንደሚያመጣ ነገራችኋለሁ። በጣም አስተማማኝ የሆነና ምናምናቸው ወንድሞቻችን ያዘጋጁት አፕሊኬሽን ነው። ከዚህ ቀደምም በጣም ብዙ ኡስታዞች ሙሰላ ከዚህ በፊት የሰሩትን አፕሊኬሽን አስተዋውቆላቸው ነበር። አሁን ደግሞ ይህንኔ አጀር እንዳገኝ ስለፈለግኩ ነው። በነጻ አስተዋወቁ የሚገኘው እና ስለዚህ እንግዲህ የዛሬ ፕሮግራማችን ይህን ይመስላል ማለት ነው። ኢንሻላህ እንደተጠቀማችሁበት አልጠራጠርም። በአላህ ፍቃድ ፕሌስቶር ላይ ገብተው በጣም በርካቶች እንደሚያወርዱትም አልጠራጠርም። እናንተ ምን የተመለከታችሁ በሙሉ ገብታችሁ አሁኑኑ ኢንስቶል አድርጉት። ከዛ በኋላ እንግዲህ ደግሞ በቀጣይ ደግሞ እንመለከታለን ማለት ነው። አዳዲስ ነገር ሲጨምሩ ማስተዋወቃቸውና ማለት ነው።